ገንዘቡ ጦሱ ነው የሄድ። ዛሬ ብሩ ቢጠፋ ነገ ያገኛል። አንቺ ግን ምን ለማለት ፈልግን? ራስሽን ሆነች ኖሪ። ሰው አትከተ ሰው አት ግዛልኝ ማለት ትችልሽ። ሰሳጠር ሱመያ ባለሶስት መኝታ ቤት ትገዝታለች። አንተን ባለሶስት መኝታ ቤት ግዛልኝ። እዛ ሄደው እንኳን ወላፊት በጣም ነው የምጨቃጨቁት። እንዲህ እየተጨቃጨቁ ነው። በቃ ልጅቷ ማለት ነው እሷ የሄደችበት ብትሄዱ ሰው ብትጠይቁ እንዴት ናት? ምናምን ወረ ልጅቷ በጣም ትናት ምናምን ይል እንዴ? አንቺን ለምን እራስሽ ራሱ እኮ ማስከበር አንድ ነገር ነው። በሄድሽበት መከበር ማለት ማለት ትልቅ ነገር ነው። ሰው ሲያከብርሽ፣ አንቺም ሰው ስታከብሪ መጀመሪያ ለራስሽም ክብር ሲኖርሽ ነው ሰው የሚያከብርሽ። የበላችሁ የበለውትን አይደለም የሸነውትን ቀለር ማወቅ ትፈልጋለች ልጅቷ እንዴ። ለምን ከእሷ በታች ልታደረገኝ ነው አለች። ለምድረው ከኔ በታች የምትሆኚው ቤቴ ከእኔ በታች የምትሆኝው እኔ በራሴ ገንዘብ ሰው እኮ ማለት ነው ለፍቶ የላቡን እንዲጠባ አድርጎ ያወጣውና በሰው ላብ ያወጣው አንድ አይደለም። እኔ በላቤን ያወጣሁት በላቤን የገዛሁት የማደርገውም የሚሄደውም እያንዳንዷ ነገር መበላት፣ መጠጣት በራሴ ገንዘብ ነው እንጂ እኔ ሰይድን አምጣ ላክልኝ ልጆችህን ለልጆችህን ላክ ለልጆችህን እንዲላክ። በአሁኑ ጊዜ ልጅ ወተት አለ፣ ፓምፐርስ አለ ስንት አንቺ እንደዚህ አይነት አንድ ልጅ ብትወልጂ ሳይድን፣ ቁም ስቅል ነው የምታሳዩን። ቁም ስቅል አሰላሙ አሌይኩም ወረህመቱላይ በረከቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁ በሰላማችሁ ብዝት ይበልልኝ የሁላችሁ። ዛሬ ተመልሸ መጥቻለሁኝ። እንግዲህ ማለት ነው ሳይድ ከሞት ተርፏል። ደስ ብሎኛል። ያው እንግዲህ ማለት ነው እንደሚባለው አስፈራርተው ማለት ይቻላል ማለት ነው። በምን አስፈራራችሁ? በኋላ አስፈራርተው የምትፈልገውን እንዲያደርግላት አረገች ማለት ነው። እውነት ለመናገር ከሆነ ከሚሞት እንኳንም ተረፈ ነው የምለው፣ ማለት ነው። ለምን ዝሮ ዝሮ ቢሞትም ተወስደዋለች፣ ቢሞትም የእሷ ነው። ስለዚህ እያለ ልጆች አባት እድሜ ስጠው፣ ነገ ልጆች አባት ማለታቸው ስለማይቀር ለእኔ ባልሆነ ክፉ ቢሆንም፣ ለልጆች ግን አባት ነው። ጥሩ ነው። አንድ ወንድ ወይም ደግሞ አንድ እናት ለብዙ እናት ወይ ደግሞ ለብዙ ልጅ ሊኖራት ይችላል ማለት ነው። እሱም ለብዙ አባት መሆን ይችላል። ያው ግን ሚስት መሆን ፍላጎት ከሌለው ሰው መለያየትም ይችላል ማለት ነው። ልክ እንደ እኔ እና ለማንኛውም ማለት ነው ድምፄን ትንሽ ያዛርጎኛል ጉንፋን ነው መሰለኝ። ከደበራችሁ በጣም ይቅርታ እና ምን ልልዳችሁ ፈልጌ ነው። ሰይድ ከሞት መትረፍ በጣም ደስ ብሎኛል። ግዛላት፣ ገንዘብ ወድቆ ይጠፋል። አንዳንዴ እኮ ሀብት ይመጣና ሀብትም ይጠፋል። ከድህነትም ሰው ሀብታም ይሆናል። አይደለም ወርቆም ደግሞ ይጠፋል፣ በሆነ ነገርም ገንዘብ ይጠፋል። አላፊ ጠፊ ነው። ዋና የሰው ልጅ በምንም የማይገዘው ራስ ነፍስ ነች ማለት ነው። ልትመልሷት ልታድኗት፣ የምትወዱትን ሰው ሄዳችሁ እንደ ሸቀጥ የማትገዙበት የፈለገው ሀብት ቢኖራችሁ ሂዳችሁ አትገዙበትም። የምፈልጉትን ሰው አስነሱልኝ ማለት አትችሉም። የፈለገውን ንብረት ቢኖራችሁ ማለት ነው። ስለዚህ ገንዘብ አላፊ ጠፊ ነው፣ ዋናው ነፍስ ነው ማለት ነው፣ እንደ እኔ አስተሳሰብ። ስለዚህ ሳይል የሆነ ነገር ከምታደርግ፣ እንደኔ እንደኔ ሀሳብ እንኳንም ቤቱን ገዛህላት አዩ መብሩክ ብዬ ያለው ማለት ነው። እና እስኪ ትንሽ ቪዲዮን እኔ ደህና ነህ ሰላም አዲስ አዩ ትባላለች ሁለተኛዋ ሚስቱ። ሁለተኛ ሚስት ነች። እንኳን ደስ አለህ። እንኳን አብሮ ደስ ያለህ። ሁለተኛዋለች። ሱመያም እዚህ መታ ነበረ። አዎ መታለች። ለእሷም ደግሞ ያው እንደነገርኩ፣ እሷም ለእኔ ካልገዛልኝ ብላ አስቸግራኝ መታለች። ያው ጊዜው ባይሆንም ሁለት ሶስት በአንድ የመግዛት ማቀሙን ትን ባይልም ኢኮኖሚ ታቃውሳለች። ቢሆንም ለራስ ገዝተ ለሱመኛ ማለት እኮ አንች ነው። አይ ቢሆንም እኔም ለብቼ መግዛት አለብኝ። ስለዚህ አሁን እሷን እንዳትለቃቀስብኝ ዝም ማስበያ የምናሰብኩ መሰለ ያለችውም ባለ አንድ መኝታ ቤት ለእሷን አይተን እንድንገዛላት ነው። ስለ ቤቱ ያለውን ነገር ምን ማለት ነው እንዴ? እኔ ባለ አንድ መኝታ ቤት ቤት ነው የምኖረው? ሱመያ እዛ መያክል ቤት እየኖረች እኔ እንደዚህ ነው የምኖረው? እሱ አዩ። ሱመያ እኮ በራሷ ገንዘብ። እኔ ስለ ሱመያ ምናምን አይደለም አሁን እያወራለሁ። እኔም ፈልገው እንደዚህ አይነት አንድ መኝታ ምናምን አይደለም፣ ባለ ሶስት መኝታ ብለን ሁሉንም ብር ከፍለ ለዛውም፣ ደግሞ እንደዚህ ገና አምስት ዓመት ጠብቀ እንድከፍል አይደለም፣ ሁሉንም ከፍለ ተፈራርመ ነው ያለ፣ ነው እኮ አይ፣ በቃ እኔ እሱን ከሆነ እኔ ታውት ና ተረጋጋ። የተባባል ነው ልንገር፣ ባለ ሦስት መኝታ እገዛልሻለሁ፣ ተስማምተናል። ሁሉን ነገር ጨርሼ ከፍዬ እመጣለሁ፣ እሺ ብሎኝ፣ ደስ ብሎኝ በጠዋት አስነስቼው መጣን። አሁን ደግሞ ወደ አንድ መኝታ ቀየርኩ እኔ። ባለ አንድ መኝታ ከገዛልን አበደ። ይገዛልኝ፣ በስሜ ስለምትኖር ግዴታ። ብርም ባንክ ከሚቀመጥ አንስቼውም ላጠፋችላለሁ። የፈለገው ይሁን፣ ለእኔም ቤት ነው ቤት ቅርስ ነው። እኔ እንኳን ባሉ ለልጆች ይሆናል ምናምን ብለሽ አውርተንበት ተስማምተን መጣል። አረላዩ ስለዚህ አሁን አንቺ ብቻሽን ነሽ። ያም ቤት እኮ አለ። ያም እኮ ያንቺ ነው። ስለዚህ ባለ አንድ መኝታ ይበቃሻል። እሱም ባለ አንድ መኝታ እሱ ራሱ ካለ ነው። ካላለቀ ለምን? በደንብ ገዢዎች መጥተው ብዙ ደንበኞች አሉ እንደምታውቂው፣ ዲምስሪስቴት በጣም ብዙ እየገዛ ነው ገባሽ? ብዙ ሰዎች ምርጫቸው አድርጎ በጣም የተሸጠ ስለሆነ ካለ ባለ አንድ መኝታ ልጠይቅልሽ ነው። ከሌለ ደግሞ ቀጣይ የሚሰራው ሳይት ወይም ደግሞ ሌላ ቦታ ካለ ነው። ለዚህ ምናልባት ለቡ ያለው አ እሱን ጠይቀው ነው ስጥ፣ የመጀመሪያ እሱን ጠይቀው። ወይ ለምንድን ነው አንተ የቤቱን ገበናው እንደዚህ የምታወጣው? ለምንድን ጫቃጭቅ እዛው ቤት አውርታ ማምጣት እንችል ነበር። ግን ይሄን አልነገርከኝም አይደለም። አሁን እኮ አንተ ማድረግ ያለብህ ምንድነው? ችናንም እኩል ማድረግ አለብህ አይደለ እሷ ባለሶስት እየኖረች እኔ ባለ አንድ እኔ እንግዳ ቢመጣብኝ ሶፋ ላይ ነው ማስተኛ ውጪ አየሁ አንድ ነገር ያልተረዳሽ ነገር አለ ሱመያ እኮ በራሷ ገንዘብ ነው መታ የገዛት ስለዚህ አንተ ባለቤት ነህ ባለቤት ነህ ለኔ ባለሶስት መኝታ መግዛት አለብህ ቢቻል ቢቻል ራሱ ሙሉን ገዝተህ እኔ እንደውም ሙሉ ምን አየሁ ምኑ ምኑ ምን አፓርታማ እንዴ ቢወልዲንጉን ኢንሻአላ ቢቻል ቢሆን እንደዛ ራሱ ብትገዛ ውድ እንጂ ልጅ ወያዩ ይገዘፍ ቁጥር አታቅም፣ ወይስ ጅል ነሽ? ወይስ ነካ ያረግሻል። ሙሉ ሙሉ እንግዛልኛለች እንዳለ ሙሉ ይማራል ይባል ባረመኛ ማለት ነው እንዳለ ሙሉ ፎቆን ማለት ነው ወይ ኔኔና የሆነ አንቺ አይ ቸክ ቢያስደርግሽ ግን አሪፍ ነው። ይህትነት ይሄ የህትነት ምክር ነው፣ የጣውንታ አይደለም። እውነት ነው። አንዳንዴ በውጭ አለም ላይ ይሄ ምንድነው የሚባሉት የሆነ እንትን ስም አላቸው እነሱ ጋር እነሱ ጋር ሂደሽ ትታያለሽ ማለት ነው። ያውሻል ትሪት ያረጉሻል፣ ይጠይቁሻል፣ ስለ ጤናሽ፣ ስለ ምናምን ዶክተሮች ናቸው እንደሱ አይነት የብድ ሐኪም ቤት የብድ ዶክተር ይባላል እዚህ ማለት ነው። ግን እነሱ ጋር ብትሄጂ ውጭ አሁን እያንዳንዱ ሰው ማለት የአረብ ሀገርም ይሄ ነገር አልተላመደም ወደ ውጭ መሰለኝ ያወሩልኝ ነው ያው እያንዳንዱ ሰው ዶክተር አላቸው ለራሳቸው ማለት ነው። ስለዚህ የጭንቀት የምናምን እንደነሱ አይነት ዶክተር ሰይድ ቢወስድሽ ቆንጆ ነው። ለምን ራሽን እንትን እንድት እንድታረጋጊ ማለት ነው። እና ምንድን ነው ያለችው እዚህ ጋር ማለት ነው? ሳምዳለች እንደ ሱመያ ሱመያ ባለ ሶስት ገዝታ፣ እንዴት እኔ ባለ ሶስት ሳልገዛ እንዲያዩ? ሲፈጠር በመጀመሪያ ደረጃ እንደ እውነት ከሆነ ከኔ ጋር አንቺ ገና ከሰይድ ጋር አብሬ ሳልኖር ከኔ ጋ የተፎካከርሹ ከሰይድ ጋ አብሬ ብኖራ ሽልታ ጠፊ ነው እንዴ አንቺ እውነቴ ነውስ ሱመያ በቃ እኔ እንጃ ሽንት ቤቱን ላስገባ ማለት ነው እስኪ ሽንት ሽን ከለሩን አሳይ እንዳንች እንድሸና ማለት ሸይቀር እንዴ በራስሽ ኖር እኔ ለቀቅ አድርጊ እኔ ሲፈጠር እኮ ሀቢብቲ ሰርቼ ነው ለፍቼ ነው እኔ እንዳንቺ የተሟላ እንትን ላይ መጥቼ ፊት ጣላልኩት እኔ ከሰይድ ጋር አብሬ ለፍቼ አብሬ ስንት ነገር ከምን ተነስተን ከምን እንደደረስን እኔ ቃሉ ጠይቁ እንጂ እኔ እንደዚህ ብዬ እኔ ገዞት በራሴ ገንዘብ ሰይድን ግዛልኝ ያላልኩት። ልጆች እንኳን እዬ ሰይድ የመን እያለን በራሱ ፍላጎት ከሰጠ ገንዘብ ውጪ አብረን እንኳን ሆነን አሁን ተለያይተን ልጆች እንኳን እዬ ለልጅ ይህን ያስፈልጋል ለልጅ ይህን ያስፈልጋል አላቅም። በቃ ራሴን ችዬ ያለው ምን ድረስ ምን አጨቃጨቀኝ ብዬ ትቸዋለሁ ቢቸግረኝ መሄጃ ባጣ የልጆቹ አባታ ወዶ ሳይሆን በግዱ ማድረግ ያለበትን ያደርጋል ግን አልহামዱሊላ ስላልቸገረኝ ራሴን ችዬ ነው እየኖርኩ ያለሁት አንቺ እኔ በየርኩበት እየተከታተልሽ ሱመያ ይህን ይናርጋለሽ ይናርጉልኝ አትበይኒና ሲፈጠር ስለተለያየን ማለት ነው ደግሞ እኔና እሷን እኩል አኖረን፣ እኩል እንዴት ነው የሚያኖረን? እኔና አንቺ እኔ ለብ ያለሁት የት ነው? አንቺ ያለሽው የት ነው? እንዴት ነው እኩል የሚያኖረን? ሐቢብቲ፣ አንቺ እኮ ከሰይድ ጋ አብረሽ ነው ያለሽው፣ እኔ ለብቻዬ ነው ያለሁት። ወጥቻለሁ ከእናንተ ማለት ነው እንዴ። አንቺ ራስሽ እንችለሽ፣ ራስሽን ኑሪ፣ እኔም ራሴ እኖራለሁ። አስገዥ፣ የፈለግሽውን አስገዥ። እኔ እሱ ጤና፣ እሱ ይኑር እንጂ የፈለግሽውን አስገዥ፣ እኔ አይመለከተኝም። ለምን ይናረግሹ ለምን ይናረግሽ? አይደለም ለምን እኔ መጀመሪያ እኔ እንደዚህ የሰይድ ገንዘብ ጥማት ቢኖርብኝ ገንዘቤን ብል በየትም ቦታ ብሄድ ሰይድ ካለው ገንዘብ ጋር እኩል መካፈል መብት አለኝ። ግን እኔ አልፈልግም። እሱ ደህና ይሆንልኝ እሱ ጤና ይሁን ለልጆቹ ይኖር። ነገ ልጆች አድገው ሲያድጉ ነፍስ ሲያውቁ አባታችን እያሉ እንዲያወሩት ስለምፈልግ ነው ማለት ነው። ስለዚህ ምንድነው ሰይድ ጤና ይሁን ሰይድ ይኖር ሠኢድ እድሜና ጤና ይስጠው። ገንዘቡ ጦሱ ነው። ዘይድ ዛሬ ብሩ ቢጠፋ ነገ ያገኛል። አንቺ ግን ምን ለማለት ፈልግን? ራስሽን ሆነሽ ኖሪ። የሰው አትከተ የሰው አት ግዛ ልኝ ማለት ትችያለሽ። የተሳጠረ ሱመያ ባለ ሶስት መኝታ ቤት ትገዝታለች። አንተን ባለ ሶስት መኝታ ቤት ግዛ ልኝ እዛ ሄደው እንኳን ሰው ሞላ ፊት በጣም ነው የሚጨቃጨቁት። እንዲህ እየተጨቃጨቁ ነው በቃ ልጅቷ ማለት ነው እሷ የሄደችበት ብትሄዱ ሰው ብጠይቁ እንዴትናት ናት ምናምን ትሉ ወረ ልጅቷ በጣም ትናት ምናምን ይል። እንዴት አንቺ ለምን እራስሽ እራስሽ እኮ ማስከበር አንድ ነገር ነው። በሄድሽበት መከበር ማለት ማለት ትልቅ ነገር ነው። ሰው ሲያከብርሽ፣ አንቺም ሰው ስታከብሪ መጀመሪያ ለራስሽም ክብር ሲኖርሽ ነው ሰው የሚያከብርሽ። ቅሌታም ከሆንሽ ለራስሽ ለሰው ክብር አይኖርሽም፣ ሰውም አንቺን አያከብርሽም። ለምን ቅሌታ ነሻ። እንዴ እውነቴ እኮ ነው። እኔ ልሰደብሽ ፈልጌ አይደለም። ታሳዝኚኛለሽ። ለምን ሴት ነሽ፣ ሆኗን ነሲብ ነው የተጻፈልሽ ስለሆነ አገባሽው። ይሄ እንደዚሁ እንደኔ ሁለተኛ ሚስት ሆነሽ መቃጠልሽ ራሱ ያሳዝነኛል። ለምን ቆንጆ ልጅ ነሽ፣ እራስሽ እንችለሽ ማግባት የምትችይ ሴት ነበርሽ። ግን ውጥንቅጥ ውስጥ ገባሽ ማለት ነው። ይሄ ምንድን ነው? ነሲብ የተጻፈልሽ ነሲብ ነው። ስለዚህ እኔ አሁን ለምን እንደዚህ ያልሽ፣ ለምን እንደዚህ ምናምን ብዬ እኔ እንደ ጣውንት ምናምን አልሳደብም ግን አንዳንዴ ደግሞ እንደሷ ምናምን ስትይ በጣም ነው የምናደደው። ለምን እኔ እና ሰሄድ አንድ ላይ ብንሆን አዎ እንኳን አንቺ እኔ ልል እችላለሁ። ግን እኔ እና ሰሄድ አንድ ላይ እስካልሆንን ድረስ እኔ ገና ለገና አንቺ ሰሄድን የሆነ ነገር ታስጨንቀዋለች ብዬ ራሴ ልቅጣ? አሁን እኔ ብድግ ብዬ መኪና ብገዛ እንደሱ መያ መኪና ግዛ ላይ ልትይ ነው እንዴ? መጀመሪያ እንደ ቤትሽ ኖሬ። አሁን ሰሄድ ማለት ነው ብዙ ነገር ሊያደርግልሽ ራሱ ቢፈልግ በቃ አያደርግልሽም ለምን ስላየሽ፣ እርግጠኛ ነኝ አሁን ሠኢድ ቤት ቢኖረው ወይ በወንድሙ ስም ወይ በእህቱ ስም ወይ በሆነ ዘመዱ ስም እያደረገ ንብረቱን ማፍቱን አሁን ያሸሽብሻል። ድራሹ ነው የሚያጣው። በቃ ለምን አሁን አንቺ ምን ያክል ገንዘብ እንዳለው ብታውቂ፣ ምናልባት እንደ ለምን አርገለውም ና አልካፈልም፣ ታያለሽ። ወይ ደግሞ ሱመያ ማትመጣም። እኔ ሚስቱ ባለፈው ብለሻል። ይህን ነው እኔ ሚስቱ ብዬ ራሴ ውስዳለሁ ብለሻል። አስራ አምስት ቀን ቀን ነበር የሰጠሽው። ሠኢድም ፈርቶ ገዛልሽ። ለምን 15 ቀን ለራሱ ላትኖር ትችላለ ነው ያቸው ማለት ነው። አንቺ የሆነ ነገር አቅደሻል ማለት ነው። ጤነኛ አደለሽም። ላላ ለላ አቅሙ ቢኖረኝ እዚህ ምን አከራከር እዚህ እራሱ አልመጣም። እኔ አሁን ሳይድ ቀልድ አይደለም። እኔ ባለ አንድ መኝታ አልፈልግም። ተነጋገሩና ግዛ አልመጣም። እውነት እንዳለው ባለ አንድ መኝታ ብቻ ነው ያለው ወይስ እየተሰራ ነው ያለው? ምንስ ምን ምንስ ያስፈልጋል የሚለውን በደንብ ነገረኝ። ምንም አውቀው ታሪክ ስለሚ ነገር ስለሚ ማለት ነው ጥሩ እንግዲህ ባለ አንድም ባለ ሁለትም ባለ ሶስት ምኝታዎች አሉ። ባለ አንድ ምኝታ ለምሳሌ ስቶር፣ ላውንደሪ፣ ኪችን እና ምኝታ ክላስ ሳሎን ያለው ማለት ነው። ባለ ሁለት ስቴጅ ደግሞ ተጨማሪ የሰራተኛ ክፍል ሰነባዝሩማ ነው፣ ኪችኑ ሰነባልከኒ ስቶር እና ላውንደሪ ሁለት ምኝታ ክላስ ማለት የባልና ሚስት ምኝታ ክላስ የራሱ ባኞ ቤት ያለው የልጆች ምኝታ እና ሳሎን ያለው ኮመን ባዝ ያላቸው ማለት ነው። ስለዚህ እሱ ነው። ባለ ሶስት ምኝታ ደግሞ ሶስት ምኝታ ክላስ እና ተጨማሪ የሰራተኛ ክፍል ሳነባዝሮማ ስቶርና ላውንደሪ ማለት ነው። ስፔሻሊ ደግሞ ላውንደሪ የምንለው ማነው፣ ስቶር ክላስ የምንለው እንደ ጸሎት ቤት እንጠቀምበታል ማለት ነው። ስለዚህ ወይም እንደ መስገጃ ክላስ ማለት ነው። ስለዚህ በዛ አይነት ወይ ነው እንግዲህ የአንቺ ፍላጎትሽን እንግዲህ ፍላጎትሽም ጋ አቅምሽም ጋ ባለቤትሽ ጋ ስለሆነ ባለቤቴ ናት ካለ እንግዲህ እሱ እኔ በመሀል ላይ ገብቼ ለማስታረቅ ነው እንጂ ለማጣራት መሞከር የለብኝም ማለት ነው። ስለዚህ ሁለታችሁ ተስማሙና እንግዲህ ኢንካሙ ኪሱ ጋር ነው መጓዝ ያለበት። ብር አላጣም ከእሷ በታች ላይ ያደረገኝ ፈልጎ ነው አለ አለ አለ አንድ ላይ ነው አንድ ቦታ ነው እዚህ ቁጭ ብዬ ነው ማድራት። ገታ ትሄዳለ። ይቻላል፣ ችግር የለም እንግዲህ እንላለን። ምግብ ሳልበላ በብርድ እንድሞት ከፈለግ እኔ ታቀኛለ። ደረቅ ነኝ። ምንም ነገር በቃ ልታደርግ ስለመረኪ ነው። ለምንድን ነው ተስማሙ ተወያዩና፣ እንደዛ ነው። ለአስራ አምስት ሰዎች ዲስካውንት በዓል ምክንያት በማድረግ አውጥተን ነበረ ስለዚህ ከዚያ የመጀመሪያው ሰው ተሳታፊ ትሆናለህ ማለት ነው። ስለዚህ ባለ ሶስት ምኝታዋን ነው። ስለዚህ ከዛ የመጀመሪያው ተሳታፊ ነው ማለት ነው። ማለት እንግዲህ አንድ አስራ አምስት ሰዎች ዲስካውንት የሰጠነው እስከ 30 ፐርሰንት ዲስካውንት አሉን። የ60 የባንክ ብድር አለ ማለት ነው። ስለዚህ ባለ አንድም ባለሁለትም ባለ ሶስት ምኝታዎች አሉ። እንግዲህ ቅድመ ክፍያ ከ450 ሺህ ጀምሮ ነው። ባለሁለትም ሲደር ወደ ወደ 970 ሺህ አካባቢ ነው። ኦልሞስት እንግዲህ እዚህ ያለው እንደዛ ነው። ያንተም የመጀመሪያው ዲስካውንት ፓኬጅ ተሳታፊ ይሆናል ማለት ነው። እናመሰግናል። እንኳን ደስ ያለህ። እንግዲህ በተጨማሪ ደግሞ አዩ እንግዲህ በጣም ተቆጥታለች፣ ፊቷን ቋጥራለች። እስኪ ሾዎቹ አቶ ሰይዴ ሰፕራይዝ አድርጎሻል። አውቆ ነው ምን እንደምትይ የገመተች ነበር እንጂ ባለ ሶስት ምኝታውን ገዝቶ ጨርሶ ሄዷል ማለት ነው ኮንዲሽን ሁሉ እኮ እኔ ለምን እንደምታናገረኝ፣ ለምንድን ነው ክፉ የምታደርገኝ? እኔ አሁን ባለ 3 ከገዛልኝ፣ ከፈለክ ለምን ባህር አቋርጠ፣ ለምን አትፈልጋት? ሄድና ፈልጋት። እኔ እሱ ነው በቃ፣ ሰርፕራይዝ ለማንኛውም፣ ሁሉ ነገር እዛ ቦታ ላይ መጀመሪያ ነው። ወይ ወይ ወይ፣ እኔ እቺ ልጅ ምን ታሳዝነኛለች። እኔ በጣም ታሳዝነኝ። በቃ ማለት እኔ እንጃ፣ እኔ ምን እንደምላት አላውቅም። ለምን አሁን የሆነ ነገር ብል ማለት ነው፣ ወይ እንደዚህ ናት፣ ወይ እንደዚህ ናት ብል ወይ በቃ ማለት ማንም ሰው የባሉ ምሽት አይወድም። ለዛ ነው እንጂ እኔ በሆነ ወገን በጣም አታሳዝነኝ ማለት ሙሉ ጤነኛ ስለማትመስለኝ ማለት ነው። ነካ ያረጋት ነገር ናት። አሁን ከገዛ ህሊ በኋላ በቃ የት ሚዳለች? ሰው እንኳን እንደው በቃ አይ ችግር የለውም ምናምን እንኳን ሰው ይላል። ግን ለማንኛውም ማለት ነው ባለፈው ባለፈው መጀመሪያ ህጅ የገዘው ጊዜ ሠኢድ በእኔ ዲስካውንት ላይ ነው ሂዶ የገዘው። አሁንም በእኔ ዲስካውንት ላይ ለምሽቱ ገዛ እኔ ባደረኩ እኔ ቆይ ሌላ ቦታ ሂጅ ብገዛ ሌላ ቦታ ሂጅ ልትገባ ነው እኔ እኮ ተመልካቾች ስለገዙኝ ጉረቤት ስለሆኑ እኔ በዓልን ምክንያት በማድረግ አክብረውኝ ጠርተውኝ ከዛ ሽልማቱን አዘጋጅተውልኝ እርግጠኛ ነኝ ሽልማቱን ራሱ ይሄን ካይ በኋላ እንደሷ ሸልሙኝ ለምን ከሷ እኩል አታረጉኝም ብሎ መሆን አለበት እንደ በታች ልታረገኝ ነው አለች ለምን ድነው ከኔ በታች ምቶኝ አቤቴ ከእኔ በታች ምቶኝ። እኔ በራሴ ገንዘብ ሰው እኮ ማለት ነው ለፍቶ የላቡን እንዲጠባ አድርጎ ያወጣውና በሰው ላብ ያወጣው አንድ አይደለም። እኔ በላቤ ነው ያወጣሁት፣ በላቤ ነው የገዛሁት። የማደርገውም የሚሄደውም እያንዳንዷ ነገር፣ መበላት፣ መጠጣት በራሴ ገንዘብ ነው እንጂ እኔ ሰይድን አምጣ ላክልኝ፣ ልጆችህን ለልጆችህን ላክ ለልጆችህን እንዲላክ በአሁኑ ጊዜ ልጅ ወተት አለ፣ ፓምፐርስ አለ ስንት አንቺ እንደዚህ አይነት አንድ ልጅ ብትወልጅ ሳይሄድም ቁም ስቅል ነው ታሳይ፣ ቁም ስቅል። ለነገሩ ሁሉም የዘረውን ያጭዳል። አሪፍ ነው፣ ያሳዝነኛል እንጂ አሪፍ ነው። እንደዚህ እንደዚህ እንደዚህ አምጣ ያልሽ መቀበሉ አሪፍ ነው። ለምን አንዳንድ ወንዶች ሚስቶቻቸው ላይ ጭምልቅ ይላሉ። በቃ ምንም ምንም አጠይቀውም እኮ ምንም አምጣ አትለውም። የሱን ሰላም የሱን ደስታ ብቻ ነው የምትመኘው፣ ግን በቃ ብዙ ነገር የምጠይቀው ነው የሚመስለው። በአመት በሁለት አመት አንዴ ራሱ ልብስ ግዛ ብትለው በቃ የምታስጨንቀው ነው ይመስለው ለምን የሄድክ ለምን ወጣ ብትለው የት ነው ብትለው ራሱ የምታስጨንቀው ነው ይመስለው። ለአንዳንድ ወንዶች እንደዚህ አይነት ሁለተኛ ሚስት አሪፍ ነው ይገባቸዋል። ስለዚህ ሰይድም ልኩን ማወቁ አሪፍ ነው፣ እንደዚህ መሆኑ ማለት ነው። ቀድሜ ራሱ ጨርሻለሁ። ተገዝቶልሻል፣ ባለ ሶስት መኝታ አልቋል። ያው አግሪመንትሽ ባለ ሶስት መኝታውን ነው፣ በስምሽ ነው። ሁሉንም ነገር ጨርሶ ሄደው ሰፕራይዝ ለማደረግ። ስለዚህ አቶ ሰኢድ በጣም ምርጥ ባለቤት አለሽ። ቅርታ ጠይቂው አፉ በይው። እስካሁን ስለጫዎችበት ማለት ነው ተጋጋፉ ይቅርታ እያለች ስለሆነ ለምን ጎንደር አይደለም? ለምን ቡርኪና ምን እፈልጋለሁ? ሰርቲ ታምጣ ችግር የለውም። እኔ አሁን ባለ ሶስቱን ገዛን ምን ማለት ነው። ስለዚህ ይህችን ዲስካውንት ፓኬጅ ደግሞ በዓልን ምክንያት በማድረግ ያወጣናት ነው። ስለዚህ እስከ 3 ሚሊዮን ድረስ የሚደርስ ዲስካውንት ፓኬጆች አሉ። ቀድሞ የመጣ ሰው ከነዚህ 15 ሰዎች እንግዲህ አንደኛው እሱ ሆናል፣ 14 ሰዎች አሉ። ልጅቷ ማለት ነው በጣም የሆነ የዋህ ነገር ነች ልበል፣ ተንኮለኛ ነች ልበል፣ ኃይለኛ ነች ልበል እዚህ ጋር ማለት ነው እሷ ሳይድ ዝም በያላት እንኳን ማረብ በቃ ሂድ። ለምን ሰው ፊት አሁን ለገንዘብ ነው የምትፈልገው? ሳይድ እርግጠኛ ነኝ በጣም ሼም ዞት። እኔ ቪዲዮ እራሱ እንዴት እንደለቀቀው በጣም ሼም ዞት ነው። ምን ዝም በኋላ እናወራለን ይላታል። ማለት ሁለቴ ነው ያቋረጣት ወሬዋን። ከዛም በላይ ነው ያቋረጣት። ችግር የለውም ሄድና እንፈልጋት በቃ ማለት አሁን ሞላ ራሱ ወይኔቼ፣ ሁለተኛ ሚስቱ ለገንዘብ ነው እንደቀረበችው። ሰይዳውን ሲወጡ በጣም እርግጠኛ መሆነው ነገር በጥንድ ይጣላሉ። አንቺ ቤቱን ከገዘው ልጅ በኋላ ሄድ ምት አንፈልግኝም ወይ ይላታል። እሷ ደግሞ ፈልጋለሁ፣ እሷን ስለምፈልግ ነው ማለቷ የማይቀር ነው። ያው ግን ስለማይቀር አናየውም እንጂ ማለት ነው። ለምን ዝም በይ እያላት ነው። በዚሁ አጋጣሚ ማለት ነው ሳረሳ፣ ብዙ ልጆች በውስጥ በኩል ስልክ አያነሱም፣ እንዴት ነው የምናገኛቸው? እያላችሁ እየጠየቃችሁ ነበረ ማለት ነው። ስልክ ማለት ነው በስራ ሰዓት ላይ ደውሉላቸው። ማታ ላይ አደውሉላቸው። ለምን ስለሚተኙ አያነሱም። ማታ ላይ ሳይሆን በስራ ሰዓት ላይ ቃል ላይ እንደዚህ ወደ አስር ሰዓት ከቻላችሁ ሰባት ሰዓት፣ አምስት ሰዓት ከጠዋት ሶስት ሰዓትና ከጠዋት ሶስት ሰዓት ጀምሮ ደውሉ፣ ግን ለሊት ላይ አትደውሉ፣ ስለማያነሱላችሁ ነው። ለሁላችሁም ያው ብዙ ጊዜ ለሁላችሁም እየመለስ ውስጥ ስላልሆነ በዚሁም ስለምታየው አንድ ላይ እንድትሰሙ ነው ማለት ነው። ለማንኛውም ይህንን ይመስላል። ማንኛውም ማለት ነው አዩ ማለት ንፈልገው አዩዬ፣ እራስሽን ሁኚ ሰው። እኔንም አትከተይ፣ ማንም ሰው አትከተይ። ሰው እንደ ቤቱ እንጂ እንደ ጉረ ቤቱ አይኖርም ይባላል። ከአባባሉ እንኳን ማለት ነው፣ ራስሽን ሆነሽ ለመኖር ሞክሪ። ከሌ ከሌ አትበይ፣ ለእሷ እንዲያርገላት ለእኔ እንዲያርገልኝ አትበይ። ራስሽ ነኝ ለምን ሰው ስትከተይ? ጤነኛ ማቶኝ? እውነቴ ነው ወላሂ። ሰው የሚከተል ሰው ጤነኛ አይሆንም። በቃ በሽተኛ ነው የሚሆነው። ለምን ያኛው ሰው ምን አረገ? የራሱ ምንም ነገር ቢደረግለት አይደሰትም። እከሌ ምን አረገ ብሎ ነው ያማዋል። በቃ ለዛ ራስን መሆን ማለት በቃ ራስን እንደመሆን ደስተኛ የሚያደረግ ነገር የለም። ባይኖራችሁ ለምን ፌስታል ላይ ያተኙ? ራሴ ነው መሆኖ ካላችሁ በጣም ደስተኛ ነው የምትሆኑት። ስለዚህ ራስሽን ሁኝ፣ ሰው አትከተል። እኔም ብቻ አለም አሁን እንደዚህ አይነት አመል ካለብሽ ጓደኛ መከተልሽ አይቀርም። ስለዚህ ራስሽን ሁኝ። አዩንና አዩን ብቻ ሁኝ፣ አያንቱንና አያንቱን ብቻ ሁኝ። እኔ ለቀቅ አርጉኝ፣ እስከ ባለቤትሽ ቢሄድኩበት አትከተሉኝ፣ ተውኝ ነው ምለው ማለት ነው። እንግዲህ በተረፈ ወዳችኋለሁ፣ አከብራችኋለሁ። ለሌላችሁ አላህ ልጅ ስጣችሁ፣ ልጅ ላላችሁ አላህ ልጆቻችሁን ያሳድግላችሁ፣ ለቁም ነገር ያብቃላችሁ። ባለ ለላችሁ ባል ይስጣችሁ። ምሽት ለላችሁ ምሽት ይስጣችሁ። አላህ ባላችሁበት ሁሉ ይጠብቃችሁ ያስደስታችሁ። እኔ እንደምትወዱኝ አላህ ይወደዳችሁ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።